አረቦችን ማስለመድ ያሉብሽ ሁለት ነገሮች በደንብ አድርገሽ አዳምጪ። ከአገርሽ እናት አባትሽ፣ ሁሉንም ነገር ትተሽ ወደ አረብ ሀገር የምትሰደጅው ጤነኛ ሆነሽ ከአገርሽ እንደወጣሽ ከነ ጤናሽ ወደ አገርሽ ለመመለስ ነው እንጂ ከአገርሽ ሜዲካል ተመርምረሽ ጤናሽ ተረጋግጦ አረብ ሀገር ትመጫለሽ። ከዛ ኩላሊት፣ ጨጓራ፣ ወገብ በሽተኛ አገር በሽተኛ እጅ በሽተኛ ሆነሽ ግማሽ ጎኑ የጤናሽ አካል ተጎድቶ ትመለሻለሽ ለምን ባለማስለመድ አዳምጭ በደምብ የመጀመሪያው ምግብ ሳትበይ ተአምር ቢፈጠር ምንም ነገር ቢፈጠር ወደ ስራ እንዳትገቢ ብትታመሚ አንድ ቀን አታሳድርሽ ማውጣ ነው የምጥልሽ ሁለተኛው የቁርስ የምሳ የራት ሰዓትሽ ራስሽ ሰዓትሽን አስቀምጪና በዛ በዛ ሰዓት ምንም ስራ ይኑር አቁመሽ ምግብሽም ቢ አረቦችን ማስለመድ ያሉብሽ ሁለት ነገሮች በደንብ አድርገሽ አዳምጭኝ ከአገርሽ እናት አባትሽ ሁሉንም ነገር ትተሽ ወደ አረብ ሀገር የምትሰደጅው ጤነኛ ሆነሽ ከአገርሽ እንድወጣሽ ከነጤናሽ ጤናሽ ወደ አገርሽ ለመመለስ ነው እንጂ ከአገርሽ ሜዲካል ተመርምረሽ ጤናሽ ተረጋግጦ አረብ አገር ትመጫለሽ። ከዛ ኩላሊት፣ ጨጓራ፣ ወገብ በሽተኛ አገር በሽተኛ እጅ በሽተኛ ሆነሽ ግማሽ ጎኑ የጤናሽ አካል ተጎርቶ ትመለሻለሽ። ለምን? ባለማስለመድ አዳምጭ በደንብ። የመጀመሪያው ምግብ ሳትበይ ተአምር ቢፈጠር ምንም ነገር ቢፈጠር ወደ ስራ እንዳትገቢ። ብትታመሚ፣ አንድ ቀን አታሳድርሽ፣ ማውጣ ነው የምጥልሽ። ሁለተኛው የቁርስ የምሳ የራስ ሰዓትሽ ራስሽ ሰዓትሽን አስቀምጭና በዛ በዛ ሰዓት ምንም ስራ ይኑር አቁመሽ ምግብሽም ቢ እንደው ይሄ ደሞ ሲድረስ እንጂ የማደርገው በዚህ ዙር ለማንም ምንም አላደርግ። ሴፍ ነው ማደርገው። ከዛ ጠንክሬ ሰርቼ የሆነ ነገር ለማስተካከል ሞክራለሁ። በቃ ወስኛለሁ። እሺ፣ በቃ ይኸው ይሄኛውን ለአንዳንድ ነገር አድርጉበት፣ አስቤዛም አድርጉ። ይሄኛውን ደግሞ በቃ ለወንድሜም ለእህቶችም የሆነ የሆነ ነገር አድርጉላቸው። ወይኔ፣ ይሄኛው ደግሞ ኦርደሮች አሉ፣ ስቲቆ ለነሱንም ልክፈል። እናንተ ካርድ ሞልቼ መደወል አለብኝ ቤተሰብ ጋር ብሩን ምን እንዳደረጉት እስቲ ልጠይቃቸው፣ እና የልጆቼንም ፎቶ ይላኩልኝ። ቆይ ካርድ ልግዛ። ወይኔ ጉዴ እንደው ምን አባቴ ይላደርግ ነው? በቃ ደሞ እስቲ በሚቀጥለው ወር እና ያለን ደሞ እስቲ ወይኔ አሁንም አዲስ ኮንትራክት ልቀጥል ነው። እንደዚህ እንደዚህ እያልኩ እኮ እድሜ ያለቀ። ወይኔ በቃ እንግዲህ ምንም ማድረግ አይቻልም። አመት፣ ካሁን በኋላ ቆይቼ ብመጣ ራሱ እግዚአብሔርን ለውጥ የለም መጥቼ ይቺ ኑሮ እንደምኖር አውቀዋለሁ። ምክንያቱም እዚያ ስንኖር እኮ አሁን የዛሬ አመት እንሄዳለን፣ የዛሬ አመት እንሄዳለን በማለት ነው ጊዜችንን እየገፋ ነው እና የዛሬ አመት እንሄዳለን፣ ብለና የዛሬ አመት ስንሆን ያሰብነው የለም ያው ይሆንብናል። ከዚህ እንደገና ቀጣይ እንላለን እና እንደዚህ እያልን ነው የኖር ነው እንግዲህ ከዛ ስንመጣ ማለት ነው። በነገራችሁ ላይ ማርያም ምንም እንትን ያን ያሰብነው ሞልቶ ምናምን አልመጣ ነው። በቃ ድንገት አሁን እኛ እንደምንነግራችሁ ድንገት ብድርጋ ነው በቃ ምን ሄዳል ወሰን ይመጣ አይ ሞላ ነው ብለን